ወሰላም ክርስቶስ ሞትን ድል አድርጎ በታላቅ ኃይልና ግርማ ተነሳ። ከዛች ጊዜ ጀምሮ ሰላም፣ ፍቅር ለሁላችን ተደረገልን። አሁንም ሰላምና ፍቅሩን ባላችሁበት ያድላችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ። ምሊተ ክብር ምሊተ ውዳሴ እመብርሃን ወላዲተ አምላክ በምልጃዋ አትለያችሁ፣ አትለየን የቅዱሳን በረከት ሁሉ ይደርብን። ከትንሣኤ በኋላ ያለው ሳምንት የየዕለቱ ስያሜ ምን እንደሆነ የምንማርበት ትምህርታችን ነው። ዛሬ ዕለተ ሰሉስ ማክሰኞ ነው። በዝች በማክሰኞ ቀን ምን ተብሎ በቤተ ክርስቲያናችን ምስጢር ይነገራል? የምንሰማውን ሁሉ በልባችን ጽላት ይጻፍልን። ሰኞ ማዕዶት ተብሎ ተሰይሟል። ማክሰኞ ደግሞ ቶማስ ተብሏል። ቶማስ በመጀመሪያ ከአስራ ሁለቱ ደቀ መዛሙርት አንዱ እንደሆነ ሁላችሁም ታውቃላችሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ የአስራ ሁለቱ ሐዋርያት ስም ሲዘረዘር አንዱ ቶማስ እንደሆነ ታገኛላችሁ። ይህ ቶማስ ከአስራ ሁለቱ ሐዋርያት የተመረጠ አንዱ ቅዱስ ሐዋርያ ነው። በረከቱ በእኔ አሁን ድምፁን እየሰማችሁት ባላችሁት በእናንተና በዘመዶቻችሁ ሁሉ በሀገራችን ላይ አድሮ ይኑር። ቶማስ ማለት የስሙ ትርጉም ምንድን ነው ብላችሁ ለምትፈልጉ ለማወቅ ቶማስ ማለት ትርጉሙ ፀሐይ ማለት ነው። ስለዚህ ቅዱስ ቶማስ ማለት ቅዱስ ፀሐይ ማለት ነው። የስሙ ትርጉም ይሄ ነው። በቤተ ክርስቲያናችን ሁሌ ይነገራል። ፀሐይ ሁለት ስም አላት ይባላል። ሌላም ተጨማሪ ስም አላት። ዋናው ግን የሚታወቀው ሁለት ስም አላት። አንዱ ቶማስ ይባላል፣ ሁለተኛው ደግሞ ኦርያሬስ የሚል ስም አላት። ክልኤቱ አስማቲሁ ለፀሐይ አሃዱ ቶማስስ ወካልኡ ኦርያሬስ ይላል። የፀሐይ ስም ሁለት ነው ይልና አንዱ ቶማስ ይባላል፣ ሌላው ደግሞ ኦርያሬስ ተብሎ ይጠራል ይላል ስለዚህ የቶማስ የስሙን ትርጉም ቤተ ክርስቲያናችን አስቀምጠዋለች ከፀሐይ ጋር ተገናኝቶ ቶማስ ከአስራ ሁለቱ ሐዋርያት አንዱ ሆኗል አሁን ወደ ነገራችን እንመለስ ዛሬ እለተሰሉስ ማክሰኞ እንዴት ቶማስ ተብላ ተሰየመች ምንድን ነው ምስጢሩ የክብር ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ያዳነን ኢየሱስ ክርስቶስ ሞትን ድል አድርጎ በዕለተ እሁድ ለሊት ተነስቶ መቤታችን አይታው፣ እነ ማርያም መግደላዊት አይተው በኋላ ጴጥሮስና ዮሐንስ ሮጠው ሄደው ዮሐንስ እንደውም ቀድሞት ወደ መቃብሩ ደርሶ ሳይገባ ጴጥሮስ መጥቶ ወደ መቃብሩ ገብቶ ቢያዩ ሰበኑን ብቻ አግኝተዋል። ሕያውን ከሙታን መካከል ሊያገኙት አልቻሉም፣ ተነስተዋል። ክብርና ምስጋና ሞትን ድል አድርጎ ለተነሳው ለሁላችን አምላክ ለኢየሱስ ክርስቶስ ምስጋና ከዘላለም እስከ ዘላለም ለሱ ይሁን። ስለዚህ ዛሬ ቶማስ ተብሎ የተነገረበት ምስጢሩ ምንድን ነው ስትሉኝ፣ እንግዲህ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ዲዲሞስ የሚሉት ቶማስ አልነበረም። እንደውም ሌሎች ደቀ መዛሙርት ተነሳ ኢየሱስ አይተነዋል ሲሉት እሱ ግን ለማመን ዘገየ። ለምንድ ነው ለማመን የዘገየው ለሚለው የሚቀጥለው እሁድ ዳግማይ ትንሣኤ ላይ፣ ስለዚህ ስለ ቶማስ ስለምናነሳ ለምን ዳግም ትንሣኤ እንደተባለም እዛ ላይ እነግራችኋለሁ። አሁን ግን ይሄ ቶማስ ዲዲሞስ ከአስራ ሁለቱ አንዱ የሆነው አስሩ ጓደኞቹ ተነስተዋል አሉት። አስሩ ይሁዳ የለም አሁን አስሩ ተነስቷል ብለው ሲነግሩት፣ 36ቱ ቅዱሳት አንስት ሲመሰክሩ፣ 36 ሴቶች ነበሩ ሲመሰክሩ፣ ሰባ ሁለቱ አርድኢት ተነስቷል ሲሉ፣ ለእያንዳንዳቸው በተለያየ መንገድ ተገልጾ፣ የኤማሁስ መንገደኞችም ይህንን ሁሉ ሲናገሩ፣ ቶማስ ይህንን አላምንም አለ። እሁድ ተነስቷል ብለው ነግረውት ሰኞ ዕለታም ሳያምን ቀርቶ ማክሰኞ ዕለት አንድ ንግግር ተናገረ። ማክሰኞ ዕለት የተናገራት ንግግር በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ እንደምታዩት ጌታን አይተነዋል አሉት። እርሱ ግን እንዲህ አለ፣ የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባሁ አላምንም አለ። ስለዚህ ይሄን የተናገረበት ዕለት እለተሰሉስ ማግሰኞ ወይም ማክሰኞ ነው። በዚች ዕለት ነው ቶማስ ይሄ ንግግር ከአፉ የወጣው። ስለዚህ የቤተ ክርስቲያናችን ስርዓት ሲሰራ አበው ሐዋርያት ይህንን ዕለት እንዲህ አለበት ቶማስ እንዳሉ 318ቱ ሊቃውንትም እንደተቀበሉ ቅዱስ ያሬድም ይህንን ሰርቶት ቤተክርስቲያናችን ይህንን ዛሬ ቶማስ በላይ ሰየመችበት። እለቱ ይህንን የተናገረበት ነው። የችንካሩ ምልክት በእጆቹ ካላየው፣ ጣቴን በችንካሩ ምልክት ካላገባሁ፣ እጆቼን እነሆ በጎኑ ካላገባሁ፣ ጣቴን አስገብቼ በጎኑ ያለውን ያንን የተቸነከረውን ካላየው አላምንም ብሎ የደረሰበት መከራ የመድኃኒታችን የደረሰበት ስቃይ የጌታችን የተቀበለው መከራ የሕያው አምላካችን እጅግ የበዛ ስለነበር፣ ቶማስ ይህንን ተናገረ። ይህን የተናገረበት ዕለት ዕለተ ማግሰኞ ዕለተ ሰሉስ ነው። ስለዚህ ቤተ ክርስቲያናችን ከትንሣኤ እሁድ ቀጥሎ ያለውን ከሰኞ ቀጥሎ ያለውን ማክሰኞ ቶማስ ብላ ሰይመዋለች። ዛሬ እኛም ይህንን ቃል ስንሰማ በተለያየ መንገድ ከጥርጥር መንፈስ ርቀን ዳብሰን ዳሰን በሚል በሳይንሳዊ እምነት ላይ ልንመረኮዝ አይገባም። ብዙ ጊዜ አንዳንድ ሰዎች አለማችን የሚያዋት ሳይንስ ባመጣው የሞደርን ቴክኖሎጂ እይታ ነው። ሳይንስ የሚያምንባቸው ነገሮች ፕሩፍና ሪዝን ናቸው። ፕሩፍና ሪዝን በማየትና በመዳበስ በኤክስፐሪመንት በላብራቶሪ ምርምር የሚደረጉ ናቸው። እምነት ደግሞ እንደዛ አይደለም። እርግጥ ቶማስ ዳብሴ ዳስሼ ጣቴን በጎኑ አግብቼ ያለበት ምክንያት እናያለን ብያችኋለሁ። ትልቁ ነገር ግን ዛሬ ብዙዎች የኢየሱስ ክርስቶስን ትንሣኤ ለማመን የዘገዩ ናቸው። ብዙዎች ሞትን ድል አድርጎ እንደተነሳ ለማመን የዘገዩ ናቸው። ሙስና መቃብርን አጥፍቶ ስለ ሁላችን ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን ማመን ለብዙዎች ዛሬ ጭንቆኗል። ይሄ ኢየሱስ ክርስቶስ አምላክ ነው ብሎ ማመንም ለአንዳንድ ሰዎች እጅግ አስጨናቂ ነገር ሆኖባቸዋል። ሞትን ድል አድርጎ የተነሳው ከሶስቱ አካላት አንዱ አካል ወልድ ነው። ሦስቱ አካላት ወይም ሦስቱ ስም ብለን የምንጠራው አብ ወልደ መንፈስ ቅዱስን ነው። አብ ወልደ መንፈስ ቅዱስ፣ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት ነው። እኛን ለማዳን ከሰማይ ሰማያት የወረደው ቀድሞ ከአብ የተወለደው ወልድ ከድንግል ማርያም ደግሞ ሲወለድ ኢየሱስ አማኑኤል ብላ ስሙን የሰየመችው እርሱ ወልድ ኢየሱስ ነው። እሱ ስለ ሁላችን ቤዛ ሊሆን ከድንግል ማርያም ተወልዶ በሰላሳ ዘመኑ ተጠምቆ ስለ መተላለፋችን የቆሰለው፣ ስለ ኃጢአታችን የደማው፣ ስለ እኛ ኃጢአት የተገረፈው፣ በቀራኒውም ላይ የተቸነከረው እሱ ወልድ እንሆ የአብ የመንፈስ ቅዱስ ቃላቸው ለድንግል ማርያም ልጇ ከስጋዋ ስጋ ከነፍሷ ነፍስ የነሳው ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሚነሳበት ሰዓት በተዋህደው ስጋ ነው ያንን ሥጋ መቃብር ውስጥ ቶት አልተነሳም። በተዋህደው ሥጋ ተነስቷል። ለዚህ ነው ቶማስም እጆቼን እነሆ ዳብሼ አይቼ ጎኑን በጣቴ ገብቼ አይቼ ብሎ ሊናገር የቻለው። ይሄንን ስንሰማ ዛሬኛ በጥርጥር ማይበል ሳንገፋ፣ ዛሬ ባለንባት ዓለም ውስጥ ከእግዚአብሔር ውጪ ምንም አይነት መፍትሄ የለንም። ዓለማችን ያለችበትን ደረጃ ተመልከቱ። ዓለማችን ዛሬ ያለችበትን እዩ። ሰዎች ብዙ ተመራምረናል ብለዋል፣ ብዙ ረቀናል ብለዋል ያለውን ነገር ተመልከቱ። ከእግዚአብሔር ውጪ ዓለማችን ህይወት የላትም። ማንም ይሁን ማን ከእግዚአብሔር ውጪ ኃይል የለውም። የማንም ምድራዊ ጥበብ የእግዚአብሔርን ደካማነቱን አይመስለውም። ደካማነት የለውም እንጂ ደካማነቱን አይመስልም። እሱ ከሁሉ በላይ የሆነ አምላክ ነው። ሞትን ድል አድርጎ ተነስቷል። መላእክቱን እንደመሰከሩት ሙስና መቃብርን አጥፍቷል። ህያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል። ለማርያም መግደላዊት የተነገረው ይሄ ነው። ለሌሎችም ሴቶች የተነገረው ይሄ ነው። ለጴጥሮስና ለዮሐንስ የተነገረው ይሄ ነው። ደቀ መዛሙርቱ የተመለከቱት ይሄ ነው። ለኤማሁስ መንገደኞች፣ ለሉቃስና ለቀለዮጳ፣ ለኒቆዲሞስ የተነገረው ይሄ ነው። እንደተናገረ ተነስቷል። አስቀድሞ ተናግሯል። በሶስተኛው ቀን እነሳለሁ ብሏል። በሶስተኛው ቀን ተነሳ። ቶማስ ለማመን ዘገየ እሁድ ለትም ተነሳ ሲሉት አላመነም ሰኞ ለትም ቢነግሩት አላመነም እንደውም ማክሰኞ ቀን ምን አሉት ተነሳ ተነሳ ተነሳ ቢሉት የችንካሩ ምልክት በእጆቹ ካላየሁ ጣቴን በችንካሩ ምልክት ካላገባሁ እጄንም በጎኑ ካላገባሁ አላምንም አላቸው ይህች ቀን ማክሰኞ ናት ስለዚህ ዛሬ ቶማስ ተብሎ ተሰይሟል ይህ ቶማስ ይሄንን ይበል እንጂ በሐዋርያነቱ የጸና ቅዱስ ሰው ነው። አዎ የእሱ በረከት ይደርብን። የትንሣኤው ብርሃን ከእኛ ጋር ይሁን። እመቤታችን አትለየን። ይህ ድምፅን የሰማችሁ ሁሉ ይህን የወንጌል ቃል ለሌላውም አሰሙ። እግዚአብሔር በሕይወት ዘመናችሁ ከእናንተ ጋር ይሁን። በምትፈልጉት ፈጥኖ ይድረስላችሁ። ክፉን ነገር ያርቅላችሁ። ዓለምን እያስፈራ ያለውን ይህንን ደዌ ይክፈፍልን፣ ቸነፈሩን ያርቅልን። ሰላም ለኢትዮጵያ፣ ሰላም ለአጎራባች አገሮቿ፣ ሰላም ለመላው ዓለም ይስጥልን። ተዋሕዶ ሃይማኖታችንን ቅድስት ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን ከአላውያን፣ ከካህዲያን ይጠብቅልን። ይህ ዕለት ቶማስ ተብሎ ተሰይሟል። ቶማስ ማለት ፀሐይ ነው። እውነተኛው ፀሐይ ደግሞ ኢየሱስ ነው፣ በቶማስ ውስጥ ሆኖ የሚያበራ በማቴዎስ 514 ብርሃናችሁ ለዓለም ያብራ፣ እናንተ የዓለም ብርሃን ናችሁ እንዳላቸው ቶማስ ብርሃኑን ኢየሱስን ይዞ ብርሃን የሆነ ቅዱስ ነው። እኛንም ጨለማችንን አርቆ መከራችንን ገፎ የትንሣኤው ብርሃን በቤታችን በርቶ የሚያስጨንቀንን ነገር ሁሉ ከእኛ አርቆ በዘላለም በረከቱ ይባርከን የቅዱሳን አባቶች የነቢያት የሐዋርያት ጸጋ ይደረባችሁ የአባ እንጦንስ የአባ መቃርስ የአባ ጳውሊ የሐዋርያው የቶማስ በረከት በእናንተ ላይ ይደር አዛኝቱ ዋትለያችሁ ክፉውን ሁሉ ያርቅላችሁ አሜን ጌታ ሆይ እኔንም እንደ ቶማስ በብርሃንህ መላኝ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።